ቁልቁሌዎችን አቃለ ወደም ነበር ሰው። ጂጂ ግን የዋዛ አይደለችም። ቁጭ ብላ ሪከርድ አርገዋለች። ወይኔ፣ ሰው ግን አሁን ዘንድሮ መተማመን እኮ የት ነው ጋይስ? መተማመን እኔማ መድሀን ያለምዬ እኔማ መድሀን ያለምዬ። ስልኬ አሁን ነው የሚያስፈልገኝ። ሰው ሪከርድ ይደራረጋል። አዎ፣ እንደሚቀረው ነገር የለም እንስማ ቆይ ቆይ፣ ተረጋጉ ጋይስ፣ እንዴ! ቆይ አሁን ይሄማ ከመለጠኝ በኋላ እንዴት አወራለሁ? ቆይ፣ ሰው ስለሚጠራ ይቅር። ሌላ ሰው መቀላቀል የለብንም። ከዛስ እኔ እኮ አንደኛውን ቀሚስ ለብሰ ይወጥ ማማሰ እንዲህ። አሁን ደግሞ ተረሳሽ ወይ ተረሳሽ ወይ? ባለፈው አብራችሁ ጌም ስትጫወቱ ፍቅር ፍቅር ስትሉ ነበር። እኔ አያገባኝም፣ አያገባኝም ግን ያየሁትን የሰማሁትን ለህዝብ ማድረስ አለብኝ። ትዝ ላይ ነው ይችላል። እኔ ቤታዬ ከቲክቶክ አልጠፋም። እንቅልፌ፣ አዳሬ፣ ምራቴ፣ ምሳዬም ሁሉ ሽንቴን አሬ ካከ እዚህ ሁሉ ነው ያለው። ስለዛ ይሄ ማህበረሰብ ባለፈው ግን አብራቸው ነበር ነበር ባይሰበር ዛሬ ደግሞ የወጥ ማማሰያ ሆነ እንሄድበታለን። ወንድሜ የማይቀይራት ሆና በመጀመሪያ ደረጃ የእኔ ወንድም ስድብ ደረጃ የደረስኩትኝ እኔ እናቴ ገና እርግዝና እያለች ሆድ ስለሚበሳት ዩቲዩብ ላይ ትገባ ነበር። ማን አዘዛት? ማዘሬ ማንም እኮ አላዘዛትም። እኔን እኔ እርጉዝ ሆና ፀንሳ ያኔ ዩቲዩብ ላይ እንጣጥ እያለች ትገባለች። በዛ መሀል በድንገት አንተን አገኘች። አንተን ያገኘች ቀን እናቴ፣ ያቺ ቀን የተረገመች ሲሆን እቴቴ ያች ቀን የተረገመችውን አሁን ስሜን ስለጠራኝ ነው። ጋይስ እኔ አሁን ስሙን አልጠራሁም፣ ስሜን ጠርቷል። ያች ቀን የተረገመችውን እናቴ በሆዷ እኔን ተሸክማ አንተናየች። ይኸው ከሆዷ ስወጣ ተሳዳቢ፣ ሀሜተኛ፣ አለቅላቂ፣ ሾካካ፣ አጣቢ፣ አምቦ ጫራቂ እኔ ቀረው። በማ የተነሳ ባንተ የተነሳ ያን ቀን ረገምኩት። እናቴን አረግማት? መቼስ ያንቀን ቀኑን ልርገመው እንጂ ገንዘቡን በቲክቶክ ኮይን የጨረሰው ዳይቦ የዲቦራ ጊፍተር ነበረ። ዲቦራ በሱ ስትምል ብለት ነበር። ዲቦራ በዳይቦ ትምል ነበረ። እኔ አሁን በጋሼ ስምላለው፣ በልጆቼ ስምላለው፣ በጌታ ስምላለው። ግን ያንን እንትን ፊሊንጉ አይመጣልኝም። በጊፍተር ስም ትምለት ዳይቦ ይሙት ካለች የምሯን ነበር እውነት አስዌርን ዳይቦ ይሙት ካለች የምሯን ነበረ። እና ትናንትና ኪዲ ጀርባዋ ላይ ለጥፋ፣ ለመጀመሪያ ጊዜ ኪዲ ራሱ ሰውን ስትለጥፍ ትናንትና ያየዋት። ኪዲዬን እና ዳይቦን ስትረግጧ አየሁና ወስሮንግ ምናምን አልኩኝ። ከዛን ጆከር ሲያስታርቃት አየሁ። ኪዲን ማለት ነው። እያስተረጎመ ከዛም በኋላ ዳይቦ ዲቦራ መኮሰት ጀመረ፣ ከሀዲ ምናምን እያለ ከዛም በኋላ እኔን ፎሎ አረገኝ። እኔ ከዚህ ደግሞ በፊት በኢሳም በአስተርጓሚ ተናግረ ነው ነበር፣ ረግጣ ነው ነበር። ትዝ አላችሁ? ከዛም በኋላ ፎሎ ሲያረግኝ እኔም ፎሎ ባክ አረግኩት። ከዛን ከዛ የፈለግሹን ነገር ነግርሻ አለኝ አለ። ስለማን? ስለ ዲቦራ። እሺ ይላለው ቺት እንዳረገችበት፣ ሼር አርጉለት ወራች የት እንዳረገችበት ሺ ውስጥ አለኝ አለኝ ሌላውን አልናገርም። ሊጠቀምብኝም ይችላል። እሱን የጻፈውን የምላርገው ያ። ከዛም ስቶሪ ላይ ደግሞ ቺቲንግ ስባድ ምናምን ምናምን እያለ ነው የሚባለው ጊፍተሪ አረቡ እና ዲቦ ዳይቦን ሰብስብልን። ከኔም ሜሴጅ ፕራይቬት ዲኤም ይውጣ እባክሽ። አንናገርም ያለኝንም ምን አናገረኝ። እሱማ ገረመኝ። ግን ዲቦራ ማማ ትፈልጋል ዳይቦ አን ኪሉ ወሰደች ማለት ነው። እንዳለ የዲቦራን ቪዲዮች አጠፋው። ሪኮርድ ደግሞ መውጣቷ አይቀርም። ፈረደብን። ያን ሳቅ ሳክቶ እንዳለ ምናምን ልንሰማ ነው በአረበኛ። ሴት ልጅ ነው አልጋ ላይ ደከመች የሚባለው ወይስ ወንድ ልጅ? ወንድ ልጅ ሊደር ነው፣ ሴት ፎሎወር ናት? አይደለም፣ ሊደር ፎሎወር የሚባል የለም። ስሜቱ የሁለቱም ነው። ሁለቱም ቆይ፣ ነው ለምን መሰለህ? እሺ፣ መልስልኝ። እሺ፣ የሁለቱም ነው፣ ስሜት የሁለቱም ነው። እርግጥ አሁን እኔ እንዲህ ከባለ ትዳር ጋ ይሄን ማውራት የለብኝም። ባለቤትሽ ሳይ ሊደብረው ይችላል። ግን ፎር ኖውሌጅ ፐርፐስ ከሆነ ፋክት ፎር ኖሌጅ ፐርፐስ ከሆነ ሊደርም ምንድነው ተመሪም መሪም የለም። ሴክስ ላይ ገብቶሻላ? ሴክስ ማለት የጋራ ስሜት ነው። ወንዱ ወንዱ የበለጠ ፐርፎርም እንዲያደረግ የሴቷ አገዛ ያስፈልጋል። ገብቶሻላ? አሁን ለምሳሌ እንደ አንዳንዴ ከሚያጋጥመን ነገር ሴትና ወንድ ተመቻችተው ክላስ ገብተው ከዛን ሴቷ አይ ማድረግ አልፈልግም ብትል ወንዱ ኢሚዲየትሊ ነው አይምሮ ፊዚካሊም ድክም ነው የሚለው፣ እና ዓላማው እሷን ማስደሰት ሳይሆን የራሱን ስም መጨረስ ነው። ስለዚህ በአንድ ሰከንድ ወይ በሀያ ሰከንድ ሊጨርስ ይችላል፣ ሴቷ በምታሳየው አክት ማለት ነው። ሌላው ደግሞ ኦር እያረገ ሁሌ እንትን ፖዚሽን ማትቀይር ከሆነ የማይመቻት ከሆነ ኮምፈርታብል ሆና ማታረግ ከሆነ የሚደብራት ከሆኖ ወንዱ እሷ እየደበራት እሷን ለማስደሰት አይጋጋጡም። ስለዚህ ሎ ፐርፎርማንስ ነው የሚያሳዩ። ስለዚህ ሴት ልጅም እንደወንድ አክቲቭ መሆን አለባት። ከላይ ወጣ ማለት አለባት፣ መውረድ አለባት፣ ምናምን ወንዱም እንደዛው አክቲቭ እንዲሆን እንጂ ሴት ልጅ ደከመች። ወንድ ልጅ ነው የደከመው፣ ሴት ልጅ ደከመች አይባልም። አይባልም እንዴ

ማገር ለልጆ ክብር ሲሉ ይውጡ የሚል እሺ፣ ልጄ ለልጄ ክብር ሰው ለልጄ ክብር ምን ነው? ባይ ዘ ዌይ ባይ ዘ ዌይ አሁን እንነጋገር ላውራ ላይ ተፈቅዶልኛል። ዩ ኤክስፕሌን። እኔ እኔ ልቀጥል ቀጥ ቀጥ ፈቅጃለሁ። ቀጥ እሺ፣ ምን መሰለህ አሁን አንዳንድ ጊዜ ወንድ ልጅ ሊደር ነው፣ ሴት ልጅ ፎሎወር ነች ስልህ ኢትስ አባውት የተፈጥሮውን እውነት ነው እየነገርኩ ያለሁት። የተፈጥሮ እውነት ደግሞ ወንድ ልጅ በሚያየው ከርቭ ወይም ደግሞ በሴት ልጅ የማማልል ብቃት በለው ዋሬቨር ሆርሞኒካሊ ኮሚኒኬት ሊያደርግ ይችላል። ከዛ በኋላ አንተ ኖርማሊ በምታየው ከርቭም ሆነ በምታየው የተፈጥሮ የሴቷ ዝግጅት ሊሆን ይችላል ዋሬቨር ወይ እኔ ማረሰው ሌላው ዮኒ ማኛ ሚስቴ ጋ 566 ከነ ቁጥሩ አረሰው 566 ሴቶች ዮኒማ ከባል ታዛር በልጭ ዮኒ ማኛ አውጥቶኛል ብለው ለሚስቴ ጽፈውላት ነው። የዛኔ ፌስቡክ የሚንጫጫበት ሰዓት በእኔ ጉዳይ ማለት 566 መጣችና ጠየቀኝ። አዎ፣ አይ እንደዚህ የሚል ነገር መጥተዋል አለች። ወደዛ 566 ሴቶች እንደዚህ ተናግሯል ስለ እኔ የት ቦታ ሲሄድ አይተሽኛል አልኳት ዩ አላቸው አምስት መቶ ስልሳ ሴቶች ከሆነ አልኳል በአመት ስንት ቀን አለ ስለዚህ በየቀኑ አንዳንድ ሴት ባወጣ ራሱ መልሱላለኝ አልኳት እኔ ሀሳቢ እንዳለ ሰረግሹ እኮ በቃ አይኔ እንዳለታችን ከንፈሩ ያልወጣው ለምንድን ነው? አሁን የአንዳንድ ሴቶች ከንፈሩ ይወጣል። እንደዛ የሚሆነው ለምንድን ነው? የምን ከንፈር ታይት ሲያደረጉ ከንፈሩ ይወጣል ለምንድን ነው? ኧረ በስመ አብ አላውቅም። አሁን ምቾት